አሰላሙ አለይኩም ወረህመቱላህ ወበረካቱሁ። ውድ ቤተሰቦች እንዴት ናቸው? ሰላም ናቸው? ይሄ እንዲሁም ክርስቲያን ወገኖች ሰላም ብያለሁ። እንደ ተለመደው የተለያዩ አልባሳቶችን ዘበቅ ብያለሁ እና ሸር እያደረጋችሁ ላይክ እያደረጋችሁ ኮሜንት እየጻፋችሁ አበረታቱኝ። እንዲሁም መጥለብ ለምትፈልጉም በተመጣጣኝ ዋጋ መጥለብ ትችላላችሁ። ኢትዮጵያም እንችላለን። ሳዑዲ አረቢያ መዲነተል ሙነወራ ለምትገኙ ማለት ነው መጥለብ ትችላላችሁ፣ ውድ ቤተሰቦች መለከቷቸው ምርጥ ምርጥ አልባሳቶች ናቸው። የመዲያም ቅመሞች ተጠቀሙበት ስላለሁ

እና ለማሳያህል ይዘን ብቅ ብለናል። የራሳችሁ ምርጫ ሽርጥ ሊሆን ይችላል፣ ሰዓት ሊሆን ይችላል፣ ቢጃማ ብቻ የተለያዩ አልባሳቶችን በተመጣጣኝ ዋጋ እናስረክባለን ማለት ነው። ውድ ቤተሰቦች በተወሰነ ቢሆን ይህን ይመስላሉ። ቤተሰቦች እና ሰብስክራይብ እያደረጋችሁ እያበረታታችሁ ይላላችሁ ከለባ አመሰግናለሁ። ምርጥ ምርጥ ልብሶች ናቸው። አቀራረጻችን ጉዳይ እንግዲህ በተወሰነ ስለሆነ ብዙ ላይ ይታያችሁ ይችላል እንጂ ልብሶቹ በጣም ምርጥ ምርጥ አልባሳቶች ናቸው። ይግዙ፣ ይምረጡ፣ ይፍጠኑ እያልን በዚህ መሰረት እያስተዋወቅን እንገኛለን። ይኸው መጣት ይሄን ይመስላል የወጣት የወጣቱ ልብስ። ይህን ይመስላል። እና ኢትዮጵያም ለምትፈልጉ ጠለቡን ማለት ነው። ቅቤ ሰዓት፣ እንዲሁም የወንዶችን አልባሳቶች፣ ብጃማ እና መፈልጓቸውን እዘዙ ኢትዮጵያ እንችላለን። መዲነተል ሙነወራ የምትገኙ የመድያም ቅመሞች ጥለቡን በምርጫችሁ እናመጣለን ማለት ነው። በጣም ተወዳጅ የሆኑ አልባሳቶች ናቸው። እየገዛችሁ እየመረጣችሁ

እና የሙከየፍ ድምፅ ስላለው ስለ ድምፁ ሚሆን ስለ ጥራቱ ስህተት አኖረው እንግዲህ በተወሰነ ሊታያችሁ ይችላል። ችግር አኖረበትም። ይቅርታ እየጠየቅኩኝ አበረታቱኝ ይላለሁኝ። በተወሰነ ደረጃ ለማሳየት ነው እንጂ ማንኛውንም ልጠልቡነት ትችላላችሁ። በታማኝነት በምርጫችሁ እናቀርባለን ማለት ነው። ውድ ቤተሰቦች እና እያበረታታችሁኝም ላላችሁ ከልብ አመሰግናለሁ። በያላችሁበት ሰላማችሁ ብዝት ይበል፣ ምችት ይበላችሁ ላለሁኝ እና ላይክ እያደረጋችሁ ሸር እያደረጋችሁ አሁንም ወደፊት አበረታቱኝ ላለሁኝ።